ጨረቃዋ ሀይሚ እንዲህ ብላለች። እነሱ ያወራሉ፣ አንተ ትኖራለክ። ምን ማድረግ ይቻላል? ስጦታው ከላይ ነው። መተቸትን ሳይሆን መኖርን ፍራ ብላለች። የኔ ጨረቃ ተናፍቀሻል። ደግሞ እንዴ እናንተ ጅንኑም ተናፍቋል። የለም ዛሬ፣ ትናንትናም የለም። ሰርግ ላይ ነው ያየነው። ከሰርግ በኋላ የለም ጨረቃዋም ሀዋሳ ሄዳለች ተብሏል። የምናያት የት ነው? በኢንስታግራም፣ በቲክታክ ስጨፍር፣ ስትደሰት ወደ ዩቲዩብ ቪዲዮ አልለቀቁልንም። ልቀቁልን እባካችሁ፣ ናፍቃችሁ ሆናል። ጨረቃዋ ኤንድ ጅን ነው ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ ለዚህ ቤት አዲስ የሆናችሁ እስኪ ላይክ፣ ሰብስክራይብ አድርጉልኝ አድርጉልኝ። ሁለት ሺ አስገቡኝ እስኪ ሁለት ሺ ልግባና ልደሰት ፕሊዝ። ሀይሚዬን ያላችሁ ጅንኑን ያላችሁ እስኪ እንያችሁ እና እንዴ ዛሬ ሀይሚ ስቀውጠው ነበር ቲክታክ ላይ ተጋዳ ላይ ተጋዳ ላይ በሚለው ሙዚቃ። ኢንስታግራም ላይም አንዳንድ ጥቅሶች ፖስት አድርጋለች ማለት ነው፣ የሚገራርሙ ጥቅሶች። ሀይሚ የኔ ውድ ነገር ሀዋሳ ላይ እንግዲህ ሰርግ ነው የሄደችው ነው ያሉት መሰለኝ፣ ሰርግ ነው ግብዣ ነው ሽርሽር ይሁን አላውቅም፣ ፋ እያለች ነው እንግዲህ የምትገኘው። ጀንኑ ደግሞ እሷ ካልመጣች አልመጣም ብሎ ይሁን፣ ኢትዮ መንደር የለም ቪዲዮ እየለቀቀልን አደለም። ናፍቆናል። በነገራችን ላይ የለመዳችሁ ሰው ለአንድ ቀን ራሱ ቪዲዮ ሳይለቁ ሲቀሩ እንዴት ቅር እንደሚል የእውነት ቅር አይላችሁም? ግን አሁን ዛሬ ዩትዩብ ርጭ ብሏል ትንሽ። እና አብርሽ የእርግዝና እልልታ ምናምን አለ እዛ አብርሽ ጋር ማለት ነው። ሩታ እርግዛለች። የሚገርማችሁ ነገር እንግዲህ ቆይ፣ ግን እኔ ግን አንድ ነገር ልንገራችሁማ ማ እግዚአብሔርን በሩታ ብቻ ሳይሆን ማለት ነው፣ በሩታ ብቻ ሳይሆን አሁን የነጠፋሽን ነው አሁን የነጠፋሽን እርጉዝ ናቸው ሲባሉ ማለት ነው በጣም ያለቅሳሉ ምናምን እንዴ። እኔ ቲክታክ ላይ ራሱ አይቼ ማለት ነው ሁለተኛ ልጃቸውን እኮ ነው ያረገዙት። ሁለተኛ ልጃቸውን አርግዘው እንግዲህ የእርግዝና ደግሞ አሁን ሰርፕራይዝ ተጀምሯል። የሚገርማችሁ ነገር ቤቢ ሻወር ሲደን ቀን የእርግዝና ሰርፕራይዝ ተጀምሯል። እና እንግዲህ እንትን እርጉዝ ጾታ ነው እንጂ ጾታ ማወቁ ላይ እንትን ሲባል ማለት ነው በቃ እሪ ለቅሶ ምናምን ቅብር ጥሶ። እንዴ ምንድን ነው ይሄኛ? ያ ነገር ሲሰራ እኮ አልጋ ላይ ተተኝቶ ሲሰራ እንደሚረገዝ ይታወቃል። አደለ እንዴ? ይሄን ያክል ለቅሶ ምናምን ደስታ ነው። ይህ ከደስታ ያለፈ ነገር እኮ ነው እናንተ። እና ለማንኛውም ማለት ነው አብርሽና ርታ እንኳን እንኳ ደስ አላችሁ ብያለሁ። ቀጣይ ደግሞ ጨረቃዋና ጅንኑ ተጋብተው በስርዓት በወግ በማረግ ልክ እንደ ወንድሙ ማለት ነው ወንድሙ ሆኑ አይታችኋል። ድል ያለ ሰርግ ተደግሶ ከሰርግም ደግሞ መልስ ተደርጎላቸው በክብር በቤተሰብ ተመርቀው አይታችኋል ሲመረቁ በወግ በማረግ ሲወጡ በጣም ደስ ይላል። እና እንግዲህ ቀጣይ አመት ደግሞ እንደ እግዚአብሔር ፍቃድ እንግዲህ ብሩኬና ሀይሚዬ ደግሞ እንደዚህ ተመርቀው ተድረው አራት ልጆች እንግዲህ አሉ። እነዛ አራት ልጆች በጉጉት በህልም ሳይሆን በተግባር እንድታሳዩን እንግዲህ የኛ ምኞት ነው ማለት ነው። ሰው ኮ ይመኛል፣ ቤት ሰው ይመኛል። ፈጣሪ ደግሞ ሁሉን ነገር ያስተካክላል። ፈጣሪ ምን ይሳነዋል? የማያደርገው ነገር እኮ የለም፣ ያደርገዋል። እና ስለዚህ ቅድሚያ ግን መደረግ ያለባቸው ነገሮች በጣም ብዙ ነገሮች አሉ። ጅንኑ ሽማግሌ መላክ አለበት። ነጋሽ ቂጋ ከዛ በኋላ ቤተሰብ እሺ ተብሎ፣ ጋሽዬ ደግሞ ታውቃላችሁ ብሩኬን እንዴት እንደሚወደው በጣም ነው የምወድህ ብሎታል። ባለፈው በጣም ወድሃለሁ አንተ በጣም ጥሩ ልጅ ነክ ከልጆቼ በላይ ነው የምወድህ ብሎታል። ጋሽዬ ማለት ነው ጅንኖር እንዴ። በነገራችን ላይ ብሩኬን የሚጠላ ነገር የለውም። ሁሉ ነገር የሚወደር ነው። በጣም ጨዋ ልጅ ነው፣ ስርዓት ያለው ልጅ ነው፣ ለሴት ልጅ ክብር ያለው ነው። አይታችኋላ ለሐይሚዬ በጣም ትልቅ ቦታ አለው ማለት ነው እና እድለኛ ነሽ። በነገራችን ላይ ሀይሚዬ አንቺን በጣም ጎበዝ ልጅ አረቀሽ የምታስቢ በጣም መልካም ልጅ ነሽ እና መጨረሻችሁን ያሳምርላችሁ ነው የምለው። የእኔ ነገር እኔ እኮ በቃ ምኞት፣ በእርግጥ መመኘት ጥሩ ነው ለሰው ልጅ። እውነት ነው የምላችሁ የተመኛችሁትን ያሰባችሁትን እንዲሰጣችሁ ነው፣ ደቡ የሚሰጣችኋል፣ እርግጠኛ ነኝ የእኔ ውዶች ማለት ነው። ቪዲዮ ደግሞ ልቀቁ ልናይ፣ በቃ ሀዋሳውን በቀር ስንት ቀኑ ነው? ከትናንት ወዲያ ለት ነው የሄደችው። ቤተሰብ ትናንት ከትናንት ወዲያ ለት ነው የሄደችው። ሶስት ቀን አሁን ሶስት ቀን አልተገናኙ ማለት ነው። አይታችኋል። ከዛ ከመልስ ፕሮግራም ላይ ራሱ ሀይሚዬ፣ ሀይሚዬ፣ ሀይሚዬ እሷ የሌለችበት ምንም ደስ አይልም። ማለት ደስ ይላል። እኔ ያሉትን አፍባፍ ነው የምናገረው። ሰርጉ ደስ ይላል ብለዋል። እውነት ነው፣ ፕሮግራማችሁ በጣም ደስ ይላል፣ ግን ሀይሚ ባለመኖር ቅር ብሎናል የሚል ኮሜንት በጣም ብዙ ኮሜንት አለ ማለት ነው እና ከእነሱ ጋር ብትገኝ ብዙዎቹ ደስ ይላቸው ነበረ ማለት ነው። ግን ያው አልተገኘችም፣ እሷም የራሷ ፕሮግራም ስለነበራት ነው። እና ተመለሽልን፣ ከሄድሽበት የኛ ወርቅ፣ የኛ እንቁ ማለት ነው። እናንተ እኔ ግን ምን እንደመፈራ ታውቃላችሁ? ሀይሚ ብሩኬን ፕራንክ እንዳታደርገው ከሌላ ወንድ ጋር ሆና እዛ ሄደችበት ጋ ማለት ነው እዛ ሄደችበት በመቸብ ካያት ይናደዳል ብዬ ነው ማስበው። እና እንደዛ ካደረገች ማለት ነው ኦፍ ነው የሚሆነው። እሱ እርግጠኛ ቃንዴት ነው የሚለው፣ አደራሽን እንዳታናድጅ ልጆንሽ። እሱናን የሚፈራው ሌላ ምንም አልፈራ። እና ለማንኛውም ቲክታክ ላይ ደግሞ የእሱ አድናቂዎች ማለት ነው። በነገራችን ላይ የሀይሚና የብሩኪ አድናቂዎች በጣም ጨዋ ናችሁ፣ በዚህ አጋጣሚ ማለት ነው። አትሳደቡም፣ የሆነ በቃ አስተያየት በደንብ አርጋችሁ ትሰጣላችሁ። እንደሌላው አትሳደቡም። እውነት እኔ በጣም እንትን ብያችኋለሁ፣ ገምግሚያችኋለሁ። እኔ ከዚህ በፊት ስድብ ምንም ስለደረሰብኝ ስላየሁት እናንተ ግን የሆነ ችግር ካለ ራሱ ያው እንደዚህ እንደዚህ ነው እንደዚህ ነው ብላችሁ ሀሳባችሁን ትገልጻላችሁ እንጂ ብዙም ስትሳደቡ አላየሁም። በዚህ ቀጠሉበት ነው የምለው። ደግሞ እውነተኛ ሰው ማለት እንደእናንተ አይነት ነው፣ ነቁም ነገር ማለት ነው። ይህ ስድብ ሀሳብን አይገዛም፣ ወይንም ደግሞ ስድብ ሰውን ትልቅ አያደርግም ትንሽ እንጂ የሚያደርገው። እና በሀሳብ ሀሳብን በሀሳብ መግዛት ይቻላል። እና እንደዛ ነው። በርቱ ነው የምላችሁ። በርቱ ተበራቱ። ወደፊት ወደፊት ጉዞ ወደፊት። ሀይሚዬ ደግሞ አሁን ትንሽ ቀርቷታል። ሀይሚዬን ደግሞ ሁለት መቶ ኬ አስገብተን ማስደሰት አለብን። ሁለት ነው የምላችሁ ሁለት መቶ ኬ ማ መግባት አለባት። ሀይሚ ዴዴዴዴ ዘራፍ ብለን ነው የምናስገባት አንደራደርም። እና ውድ ቤተሰቦቼ ለማንኛውም መልካም ጊዜ እንላችሁ። ወዳችኋል።